ምስራቅ ጎጃም ዞን የተሰጣቸው እውቅናና ሽልማት ለበለጠ ተልዕኮ እንደሚያነሳሳቸው የባሶ ሊበን ወረዳ የጸጥታ አካላት ተናገሩ። በህግ ማስከበር ስራ ላይ የላቀ አፈጻጽም ላስመዘገቡ የጸጥታ አባላት እውቅናና ሽልማት ተሰጥተዋል። መረጃው የወረዳው አስተዳደር ኮሚኒኬሽን ጽህፈት ቤት ነው። ይህንን ዓለሙ ያቀርበዋል። የባሶ ሊበን ወረዳ ፖሊስ ጽህፈት ቤት ኃላፊ ምክትል ኢንስፔክተር ሻምበል ጉቼም ህብረተሰቡ በነፃነት እንዲንቀሳቀስና ዘላቂ ሰላም እንዲረጋገጥ የጸጥታ አካላት ከሀገር መከላከያ ሰራዊት ጋር በመሆን ዋጋ እየከፈሉ ስለመሆኑ አነስተዋል። የአካባቢውን ሰላም ለማረጋገጥና የህግ ማስከበር ተልኳቸውን ለመወጣት እያደረጉት ላለው አስተዋጽኦ ለአባላቱ የማበረታቻና እውቅና መስጠት መርሃ ግብርም ተካሂዷል ብለዋል። አብዛኛው ተቀራራቢ ውጤት፣ ተቀራራቢ ድል ያስመዘገበ ይኖራል እነዚህ ግን በተለየ መልኩ ውጤት ያስመዘገቡ ጥላትን የደመሰሱ ትጥቅ የማረኩ በወገን ላይ ሊደርስ የነበረውን ኪሳራ ያስቀሩ ጓዶች ናቸው። ስለዚህ በዛሬው ቀን እነዚህ ጓዶች በዞናችን ፖሊስ ማኔጅመንት፣ በክልሉ ፖሊስ ማኔጅመንት ጭምር ጸድቆ የማድረግ የሰርተፍኬት እና የእርከን ጭማሪ የተሰጣቸው ናቸው። ህዝቡም ሰላም እንዲረጋገጥለት ከጸጥታ አካሉ ጋር በመሆን በቅንጅት ሊሰራ ይገባል ብለዋል። ህገ ወጦች ሁሉ የምናጠፋበት ከህዝቡ ጋር ተባብረ እስከሆነ ድረስ ህዝብና ፖሊስን የበለጠ ያጠናክራል ተብሎ የታመነበት የሪፎርም ስራ ነው። ሁላችንም በዚህ ልክ ተባብረን የምንሰራ ከሆነ የምንፈልገውን ሰላም ማምጣት እንችላለን የሚል ሀሳብ አለ። የጸጥታ አባላቱ የተደረገላቸው እውቅና የአካባቢን ሰላም ለመመለስ ለበለጠ እንዲዘጋጁ የሚያነሳሳና የህዝብና የመንግስትን አደራ እንዲወጡ እንደሚያግዛቸው ገልጸዋል። ከሀገር መከላከያ ሰራዊት ድረስ ወደ ወረዳችን መጥቼ እስካሁን ድረስ በዚህ በተቋሙና በሀገራዊ ጉዳዩ ላይ ከመከላከያ ሰራዊት እና ከጥምር ጦር ጋር ተቀላቀየ እየሰራሁ እገኛለሁኝ። በቀጣይ ለአሰራርም ለሰራዊቱ ጥሩ ተነሳሽነት ይፈጥራል። ሁሉም ቢሸለም እኔ ደስ ይለኛል። በዚህን ሰዓት ምኒታር ለብሶ እዚህ ክልሉ ላይ ለሚታገል ወታደር ሁሉም ቢሸለም እኔ ደስ ይለኛል። ሁሌም ዝግጁ እንደወታደር ዝግጁ ነኝ። መንግስት የሚሰጠኝ ተልዕኮ አስፈጽማለሁ። ዘላቂ ሰላም እንዲረጋገጥና ህዝቡም ወደ ሰላማዊ ኑረው እንዲመለስ ማህበረሰቡ ድጋፍ ሊያደርግ እንደሚገባ ማስተያየት ሰጥተዋል። መረጃ መስጠት፣ ፖሊስን ማገዝ፣ በተለያየ ነገር ላይ ከፖሊስ ጋር ያለውን ነገር ተግባብቶ መስራት ይጠበቅበታል ማህበረሰቡ። በዚህ ሰዓት የአማራ ህዝብ ነፃ ወጥቶ እንደማናቸውም እንደ አማራ ስራ፣ ትምህርት እንደፈለገ ማንነቱ ተከብሮለት ክልላችን እንደ ክልል እንዲቀጥል ቢታገሉ ደስ ይለኛል።